ይ ከአድናቂዋ ጋ በፈገግታ መጣችልን ማለት ነው። የኛ ጠንካራ ከፊቱ ፍትፍቱ ማለት እንግዲህ እንደ ሩታዬ ነው። የኛ ትበገር ማለት ነው። ፈገግ እያለች መጣችልን። ሁሌም ፈገግ በይልን። እናማ ሰው ስታገኙ የሆነ ሰው ላገኝሽ ነው ብሎ ሲቀጥርሽ ወይም ሲቀጥር ፊታችሁን በፈገግታ ሞለት ታድርጉት ማለት ነው። ምክንያቱም ያ ያገኛችሁ ሰው እንግዲህ ወይ ብራቶ ወይ የሆነ ነገር አቶ ስጦታ ምናምን ይዞ ሳይመጣ ይቀርና ፣ ወይኔ ሰው እንደዚህ ፊቱን የጣለብኝ ስጦታ ስላላመጣውለት ይሆን እንዴ ወይኔ ይሄ ሰው እንደዚህ ፊቱን የጣለብኝ እኔ ማገኘት አልፈለገ ይሆን እንዴ? እያለ አሚሮ ውስጥ ብዙ ሀሳቦችን እንዳያራምድ እንደዚህ በሩታዬ ፈገግ ብላችሁ ን ፈገግታ ምግብ ነው። በነገራችን ላይ ፈገግታ ምግብ ነው የሰው ልጅ ማለት ነው። አስር ምግብ ቢሰበስብ ቢሰበስብ ቢሰበስብልኝ እኔ ፊቱ ማይፈታ ከሆነ እኔ ምንም አንዱ ማይበላልኝ ማለት ነው። ግን ፊቱ በፈገግታ እየተሞላ ሚያጫውተኝ ዘናፈታ ሚያረገኝ ከሆነ እኔ ምግብ ለራሱ የሚረባኝ አይመስለኝም። እውነቴ ነው፣ እውነቴ ነው፣ እውነት እውነት ለመናገር ማስራን በቃ ሳቅ ትልቅ ምግብ ነው ለሰው ልጅ ማለት ነው። የሆነ ሰው ጋ እኔ እንጃ አላውቅም እንዴት እንደማስረዳችሁ ሰው ጋ እንትስትሉ ደስታ በቃ ከዛ ሰው ጋር የሆነ በደስታ በሳቅ ምናምን በቃ ምሳ ሰአት፣ ራት ሰአትም ከሆነ የሆነ ልትረሱ ላ ትችላላችሁ ማለት ነው። ምክንያቱም ፈገግታው ሳቁ፣ ጨዋታው ምናምን ነው እንትን የምትሉት ብዙ ላይ ብዙ ጊዜ ፎከስ የምታደርጉት እዛ ላይ ስለሆነ ማለት ነው እና ሳቅ ወይም ፈገግታ ለራሳችንም አሪፍ ነው ለሰዎችም አሪፍ ነው ማለት ነው ብዬ ነው የማስበው እና ሩታዬ ብዙ ብዙ ልጆች ጋር ስትገናኛ አይቻታለሁ። ፈገግ እያለች ነኛ። ፈገግታ ልበ ንጹሕ ሰው እኮ እንደዚህ ፈገግ ነው የሚለው፣ ተንኮል የሌለው ሰው እና ሩታዬ እንግዲህ በሳቂ የሚቃጠል ካለ የሚቃጠል በሳቂ የሚደሰት ካለ ደግሞ ይደሰቱ ብላ ማለት ነው። አው እኛ ደስ ይለናል፣ ሁሌም ሳቂ ለን፣ ሁሌም ፈገግ በይልን ማለት ነው። ያንቺ ጥንካሬ እኮ አለማድነቅ አይቻልም። አው እና ጋይስ አሁን ሩታን ደሽራሻት። ሩታን ጠንካራ የምትያት፣ ሩታ ጠንካራ አይደለችም ይሉኛል አንዳንዶቹ ማለት ነው። ሩታ ጠንካራ አይደለችም ህመሟንና ሀዘኗን ደብቃ የያዘ ሴት ናት። እንዴት ነው የምታስቡት? ህመሙንና ሀዘኑን ወይም ደግሞ መጎዳቱን ደብቆ ደብቆ እንዳለ ሰው ጠንካራ ሰው አለ። ህመሙን ደብቆ የያዘ ሰው እጅግ በጣም ጠንካራ ከሚለው በላይ ጠንካራ ነው ማለት ነው። ጠንካራ ከሚባለው በላይ በጣም ጠንካራ ነው፣ በጣም የግዲ አይሱቶ እዚህ ጋር አለቃቅሶ እሱኮ ማለት ብቻ፣ እንዴት እንደማስረዳቸው አላቅም። ብቻ ህመሙን እንደሚደብቅ ሰው ጠንካራ ሰው የለም። እና ሩታዬ አሁንም ደግማለሁ እጅግ በጣም ጠንካራ ማትጠገብ፣ ማትበገር ልጅናት ማለት ነው። አው እና ማለት ነው ዛሬ እንግዲህ እንደዚህ እሷ ማለት ነው ከባሏ እና ከአድናቂዋ ጋር ዘና ፈታ እያለች ነው። ዘና ፈታ ጊዜዋን ማለት ነው ወደ አራስ ቤት ከመሄዷ በፊት ማለት ነው አት አየሮችን እየወሰደች ነው። እንደገና ደግሞ ስትወልድ ምጡ እንዳይጠናባት ማለት ነው በግሯ የተወሰነ እየተረማመደች ነው። ምንድነው የሚባለው እዝናናት እንዴ ነው ይባለው? ጋይስ ወክ ወክ ወክ እያደረገች ነው በእግሯ ማለት ነው። ከዛ አሁን ምጧ ሲደርስ እንዳይጠና ምናምን ነገር ዘጠኝ ወር ከገባችሁ በእግራችሁ ይባላል አሉ። እኔ እቺ ሞክሪ እንባላቅ ወደፊት ኢንሻአላ። እና እንደዛ እያደረገች ነው። አው የምን መለያየት ነው የምታወሩት ማለት ነው? ከእናንተ አሚሮ ላይ ተለያይተው እንደሆን እንጂ አብርሽና ሩታ እነሱ አንድ ናቸው ማለት ነው። እጇን ይዘው ማለት ነው ወክ እያስደረጋት ነው ምጧ እንዳይጠናባት አሁን ወደፊት ስትወልድ ማለት ነው። ስለዚህ

ጥሩነት ጥሩ ነው ማለት ነው። ስለዚህ ጥሩ ጥሩ መስራት፣ ጥሩ ማድረግ ከፈጣሪም ከሰው አሪፍ ነው። አሁን አሁን ላይ ግን ጥሩ የሚሰሩ ሰዎች አይወደዱም በሰው ዘንድ እንጂ። ስለዚህ ዋናው ደግሞ እና ባረሳትን አይከብደኝም ነበር ነገሩ ያለሁት ውጭ ሀገር ሰው ሀገር ባልሆን ሀገር ቢሆን ሞክር ነበረ መሞክር ነበር። ዋው ያቅሜን ያቅሜን ሁኜ ያቅሜን ችዬ መሞክር ነበር፣ ለማረስ ማለት ነው። ቢያንስ እንኳን 15 ቀን 15 ቀን ባርሳት፣ 15 ቀን ደግሞ ሌላ ሰው። እሷ የሚያርሳት መቼ ቸገራት? እና ነው ወደ ሽራ ይሻት እምትሉኝ ማለት ነው። እሷ የሚያርሳት እኮ አልቸገራትም፣ አልቸገራትም። የሚያርሳት አልቸገራትም። ነፍሰዋለሁ። የአብርሽቶች በዚህ ጉድ ጉድ ይላሉ፣ እና ጽጌ ጉድ ጉድ ይላሉ እናቷ ወይዘሪት ሜላት ምላሷ ነው እንጂ ሜላት እንኳን ሜላት እንኳን እንዳታርሳት ሜላት አልጋሳት፣ ንፍታ አቃጥረን ገላት ላይ በነገር ማለት ነው ሜላት ነገረኛ ናት። ለማንኛውም ሰው የሚያረሳት አላጣችም። ሄዶ ሸረሻት ምናምን ለምትሉ ማለት እና አሁን እንደምነግራችኋለሁ ሩታ በጣም ጠንካራ ልጅ ናት። እና ደግሞ መለያየት ብሎ ነገር የለም ፣ እነሱ ፈታ ዘና እያሉ ነው። ጊዜያቸውን እየተጠቀሙ ነው። አው ጊዜያቸውን እየተጠቀሙ ነው ማለት ነው። እና ይጠቀሙ። ወጣትነት ሳያልቅ መጠቀም ጥሩ ነው። እና ይጠቀሙበት ይዝናኑ። እና አድናቂዋ ራሱ ስታያምር ወይ እኛ እኮ አድናቂዎች ለራሱ ቆንጆ ነን። እውነት ስታምር፣ ማሻ አላህ፣ ወላሂ ታምራለች። እና ማሻ አላህ ብያለሁ። በያለሁኝ ሄደት ስላገኘሻት እህታችንን እጅግ በጣም እናመሰግናለን። የኛ ቀን ሰው ልበቀና ሰው ማለት ነው፣ አድናቂዋ እራሱ ማለት ነው። እና ሩታዬም ደግሞ እንደዛ በፈገግታ ስለተቀበልሻት እጅግ በጣም እናመሰግናለን ማለት ነው። አሉ አሉ፣ አንዳንዶቹ አሉ ማለት ነው፣ አድናቂዎቻቸው ሲመጡ እዚህ ሆነው፣ እዚህ ውጭ አገር ሆነው አሉ። ልንገራችሁ ማጋየት የሰማሁትን ውጭ ሀገር ሆነው ከዛ አደንቅሻለሁ፣ ወድሻለሁ ምንም ስትል እኔም እኮ ወድሻለሁ፣ እኔም እኮ አደንቅ እኔ በጣም ወድሽ ነው በቃ እያሉ በጣም እንደእህትና እንደእህት በጣም ይቀራረባሉ አሉ። አገር ስትገባ አሉ ምን ትላለች? ምን ይላሉ አሉ? አላቅሽም፣ ማነሽ? ከየትነሽ? የት ነው የምታደንቂኝ? የት ነው ምታቂኝ? ትላለች አሉ ይላሉ አሉ ማለት ነው። አንዳንዶቹ እና እንደዚህ እንደ ሩታ በፈገግታ ተቀበሉ። ወዳጅ ወዳጄን አድናቂን ለናንተ ስንት አድናቂ እኮ እናንተን ማየት በቂ ነው ስለሚያደንቃችሁ ስለሚወዳችሁ። እኔ ሩታን ማየት እጄ በአካል ማየቱ እጅግ በጣም ለኔ በቂ ነው። ምንም አልፈልግ ምንም ምንም። አንዳንዶቹ ግን ዩቱበሮች ማለት ነው አድናቂዎቻቸው ሲመጡ ምን ይፈልጋሉ ብለው ነው ምን እንዶ ምን ይፈልጋሉ ብሎ ነው። ምድር ብዙ ልጆች ሲያዙ ነጭ ነው። እኔ እዚህ ጋር ስንታ ሳገረኝን ስላት እዛ ስትደላቅሽ አለችኝ ምናምን አላቅህ አለኝ። እንደገና ደግሞ ሲያስታገኘኝ ፊቷን ዘፍዘፍ አገኘችን። ሲያገኘኝ ፊቷን ዘፍዝፎ አገኘኝ። ከዛ ያቺ ልጅ እንግዲህ ወይ ብራታ ምናምን ልታገኛቸው ሄደችው ልጅ አድናቂዋ ማለት ነው። ስጦታ ምናምን አልገዛችም ምናምን ወይ ስጦታ ስላላመጣ ይሆን እንዴ እንደዚህ በቃ እንደዚህ ፈታ ያላለች ወይስ ደግሞ መንጣት የደብራት ይሆን እንዴ ምናምን እያለች ብዙ ነገር ታሰላስላለች። ምናምን ወይ ባልመጣስ ብላ ተመራ ወደ ቤቷ ትመለሳለች ማለት ነው። ግን ልክ እንደ ሩታዬ በፈገግታ ስትቀበሉ፣ ውይ እንኳንም አደነቅኩሽ እንኳንም ወደድኩሽ የኔ እህት ብላ ደስ ብሏት ውስጧ ሰላም አግኝቶ ባትበላም ባትጠጣም የሆነት እንደ ሳቅ እንደ ፈገግታ እኔ ሰላም የሚሰጥ ነገር የለም ለኔ ማለት ነው። እኔ የሆነ ሰው ከተኮሳተረብኝ ትረብ እጅ ግሬ ነው የሚቀጠቀጠው። እንቅጥቅጥ ነው። መራመድ ራሱ አልችልም። መራመድ ራሱ አልችልም። ሰው ከተኮሳተረብኝ ምንም ነገር ማድረግ አልችልም። ትፍትፍ ነው ምለው። እና ሰው ፈገግ ሲል ደስ ይላል። ፈገግታ ቁርስም፣ ራሱም እራቱም ምሳብ እና ምንም ባይደረግ በፈግታ ሰዎችን እንትል ማለት ለሰዎችም አሪፍ ነው፣ ለእኛም ደግሞ የውስጣችን ሰላም ነው ማለት ነው። እንደገና ደግሞ ፈገግታ ፊታችን ይለምደዋል ማለት ነው። እና ሮታዬ ወርቃ ትቀራለች። እሷ እያለቀሰችልሽ ነው የሆነ ኮመንት ጽፌ ማለት ነው በኮመንቱ ስር ምን ይሉኛል እያለቀሰችልሽ ነው እዚህ ጋር ስላለቀሰች እሷ ጠንካራ ያላደለች መስሏችሁ ነው እንደ እሷ እናንተ ብትሆኑ ማልቀስ እንባ ቀርቶ ደም ታላሳላችሁ እርታ በሆነችበት ቦታ ላይ እናንተ ብትሆኑ እኔ እንጃ ራስሽን ለምታጠፊ ነው የሚመስለኝ እያንዳንድሽ እርታ ርጉዞና ባሏ አሁን እንደሚሰሩት እንትን ማለት ነው ባሏ ሌላ ሴት ጋር ሆኖባት እንደዚህ ይህን ሁሉ ነገር እየተቋቋመ ብዙ ነገር እያየች እየቻለች ምናምን ማለፍ አትችሉም። እንኳን እንባ ደም ሁሉም ምታለሱ ነው የሚመስለኝ እናንተ ብትሆኑ ማለት ነው። እንዲሁም ደግሞ እናንተ ብትሆኑ ራስሽን ሳለሽን የምታጠፊ ነው የሚመስለኝ ወይ ባሌ ምናምን በጣም በተለያየ መንገድ አስባችሁት ማለት ነው። ግን ዛሬ በሰው ላይ አታሞ ያምራል ነው የሚባለው እና እየለቀሰች ልጅ በጣም ጠንካራ ልጅ ናት። በጣም ሰው ይከፋው አንዳንድ ጊዜ የሆነ በቃ ሴንሲቲቭ የሆነ እናንተ ሰው ጠንካራ፣ ሰው ጠንካራ ነው እሚያለው አልበገርም ያለ ሰው ለራሱ አንዳንድ ጊዜ በቃ ይከፋዋል ተሁን የማይከፋዋል ሁላችንም እኮ መከዳውን ስናረጥበው ነው የምናድረው። በራስዎ ማለት ነው የምንውላው የምናድረው ማለት እንኳን ስለማንተኛኝ የሚዳውን ቅመሞች አይከፋንም። ሌሊት ግን እናለቅስ ነው ማለት ስላችሁ፣ አልሀምድሊላህ ብዙ የማልቀስ ቦታ ላይ አይደለሁም እኔ ግን ማለት እንደዚህ ቶሎ የሚከፋኝ ሚከፋኝ ሰው አይደለሁም። ግን ብዙዎቻችን ምሳሌ ነው ብዙዎቻችን እምንከፋ ሳንከፋ ብዙ የሚያስከፋን ምክንያቶች አሉ። ስለዚህ ሰው ሆኖ የማይከፋ የለም ለማለት ያክል ነው ጋይስ። እና ብያላችሁ በሰላማችሁ ብትበልኝ ሩታዬን በሰላም ውለዱልኝ ባይ